ትራምፕ እንደምንም ጆ ባይደን ያልተሳካላቸውን የጋዛ ስምምነት አሳክተዋል። እስራኤል በኳታር የተሰበሰቡትን የሀማስ ተደራዳሪ ቡድን አባላት ላይ የወሰደችው የአየር ጥቃት የአካባቢው ሰላም ተስፋ የበለጠ ያራቀ መስሎ ነበር። ጳጉሜላ የተፈጸመው ጥቃት የአሜሪካን አጋር ሉዓላዊነት ጣሰ ነበር። ግጭቱን ወደ ክልል አቀፍ ጦርነት የማስፋፋት አደጋም ፈጥሯል። ዲፕሎማሲያዊውም ያበቃለት መሰለም። በተቃራኒው ግን ፕሬዚዳንት ዶናልድ ትራምፕ የተቀሩ ታጋቾችን በሙሉ ለመልቀቅ ስምምነት ላይ መደረሱን እንዲያበስሩ ምክንያት ለመሆን በቃ። የቀድሞው ፕሬዚዳንት ጆ ባይደን ለሁለት ዓመታት ይህንን ለማሳካት ሲጥሩ ቆይተዋል። ይህ ዘላቂ ሰላም ለማምጣት የመጀመሪያው እርምጃ ነው። ሐማስን ትጥቅ ማስፈታት የጋዛ አስተዳደርና እስራኤል ሙሉ ለሙሉ ከአካባቢው መውጣቷን የሚመለከቱ ዝርዝር ጉዳዮች ላይ ድርድሩ ይቀጥላል። የስምምነት ከተሳካ የትራምፕ ሁለተኛው የስልጣን ዘመን ትልቁ ስኬት ሊሆን ይችላል። በተቃራኒው ባይደን እና ዲፕሎማቶቻቸው የመለጣቸው ድል ተብሎ ይታወሳል። የትራምፕ ልዩ መንገድና ከእስራኤልና ከአረብ ሀገራት ጋር ያላቸው ግንኙነት ለዚህ ስኬት አስተዋጽኦ ያበረከቱ ይመስላሉ። አብዛኛዎቹ የዲፕሎማሲያዊ ስኬቶች ሁሉ ከሁለቱም ፕሬዝዳንቶች ቁጥጥር ውጭ የሆኑ ምክንያቶችም ነበር። ባይደን ያልነበራቸው የቀረበ ግንኙነት በአደባባይ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናሁ ሁሌም የሞቀ ግንኙነት አላቸው። ትራምፕ እስራኤል ከኛ የተሻለ ወዳጅ የላትም ማለት ይወዳሉ። ኔታንያሁ ደግሞ እስራኤል በዋይት ሃውስ ያላት ታላቅ አጋር ሲሉ ትራምፕን ይገልጿቸዋል። እነዚህ ሞቅ ያሉ ቃላት በድርጊቶችም ተመስክረዋል። ትራምፕ በመጀመሪያው የፕሬዝዳንትነት ዘመናቸው በእስራኤል የሚገኘውን የአሜሪካን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም አዛወሩ። በዓለም አቀፍ ሕግ መሰረት በዌስት ባንክ ያለውን የእስራኤል ሰፈራ ሕገወጥ ነው የሚለው የአሜሪካ አቋም ቀየሩ። እስራኤል በሰኔ ወር በኢራን ላይ የአየር ጥቃትን ጀመረች። ትራምፕ የአሜሪካን ቦምብ ጣይ ጄቶች በማሰማራት አገሪቱን የኒውክሌር ማበልጸጊያ ተቋሞች እንዲደበደብ አዘዙ። እነዚህ የአደባባይ ድጋፎች ትራምፕ ከመጋረጃ ጀርባ በእስራኤል ላይ የበለጠ ጫና እንዲያሳድሩ እድል ሳይሰጣቸው አልቀረም። የትራምፕ ተደራዳሪ ስቲቭ ዊትኮቭ በፈረንጆቹ 204 መጨረሻ ላይ ኔታንያሁ አንዳንድ ታጋቾችን ለማስፈታት ጊዜያዊ የተኩስ አቁም ስምምነት እንዲቀበሉ ጫና አድርገውባቸው ነበር የሚሉ ሪፖርቶች ወጥተዋል። በሐምሌ ወር እስራኤል በሶሪያ ጦር ላይ ጥቃት ስትሰነዝር የክርስቲያኖች ቤተክርስቲያን በመጠቃቱ ምክንያት ኔታንያሁም አካሄዳቸውን እንዲቀይሩ ትራምፕ ግፊት ያደርጉ ነበር። ትራምፕ በእስራኤል ጠቅላይ ሚኒስተር ላይ ታይቶ የማይታወቅ ፍላጎትና ጫና አሳይተዋል ሲሉም ካርኔጌ ኢንዶመንት ፎር ኢንተርናሽናል ፒስ ባልደርባ የሆኑት አሮን ዴቪድ ሚለሪን ተናግረዋል። አንድ የአሜሪካ ፕሬዚዳንት እስራኤል ጠቅላይ ሚኒስትር ይህን ማድረግ አለባቸው ካልሆነ ግን ሲሉ ቃል በቃል በመናገር ምሳሌ የሚሆኑ የለም። ባይደን ከኔታንያሁ መንግስት ጋር ያላቸው ግንኙነት ሁልጊዜ ቀለል የሚል ነበር። የባይደን አስተዳደር ስትራቴጂ እስራኤልን በአደባባይ በማወደስ ውስጥ ለውስጥ ጫና መፍጠርን የሚከተል ነበር። ባይደን ለእስራኤል ግማሽ ምዕተ ዓመት ለሚጠጋ ጊዜም ድጋፍ አድርገዋል። የጋዛው ጦርነት በዲሞክራቶች ዘንድ ከፍተኛ ክፍፍል ፈጥረዋል። ባይደን የሚወዷቸው ሁሉም እርምጃዎች ባይደን የሚወስዷቸው ሁሉም እርምጃዎች ፓርቲያቸው የመከፋፈል አደጋ ነበረው። ጠንካራ የሆነው የትራምፕ ሪፐብሊካን መሰረት ግን ፕሬዚዳንቱ የመንቀሳቀስ እድል ፈጥሮላቸዋል። ከሀገር ውስጥ ፖለቲካ ወይም ከግል ግንኙነቶች ባሻገር በባይደን አስተዳደር ዘመን እስራኤል ሰላም ለመፍጠር ዝግጁ ለመሆኗን የሚያሳዩ ምልክቶች ነበሩ። ትራምፕ ለሁለተኛ ጊዜ ወደ ስልጣን በመጡ በስምንት ወራት ውስጥ ግን ኢራን ቀዝቅዛለች፣ በሰሜን በኩል ሂዝቦላ በጣም መፍረክረኩና ጋዛ መፈራረሷ ሁሉም ዋና ዋና ስትራቴጂ ዓላማዎች ተሳክተዋል በሚባልበት ደረጃ ላይ አድርሶታል። የኳታር ዜጋን የገደለው የእስራኤል የዱሃ ሚሳኤል ጥቃት የሐማስ ባለስልጣናትን ነፍስ አልቀጠፈም። አጋጣሚው ትራምፕ ለኔታንያሁ ቀጭን ማስጠንቀቂያ እንዲሰጡ አድርጓቸዋል። ጦርነቱ መቆም ነበረበት። እስራኤል በጋ ጋዛ በአንጻራዊ በነፃነት እንድትንቀሳቀስ ትራምፕ ፈቅደው ነበር። እስራኤል በኢራን ለምታደርገው ዘመቻ የአሜሪካን ወታደራዊ ኃይል ተጠቅመዋል። በኳታር መሬት ላይ የተሰነዘረው ጥቃት ግን ከነዚህ የተለየ ነው። ጦርነቱን እንዴት በተሻለ ሁኔታ ማብቃት እንዳለበት እንዲያስቡ አድርጓቸዋል። በርካታ የትራምፕ ባለስልጣናት ለቢቢሲ የአሜሪካ ጋር ሲቢኤስ እንደተናገሩት ከሆነ ይህ አጋጣሚ ፕሬዝዳንቱ የሰላም ስምምነት እንዲደረግ ከፍተኛ ጫና እንዲያደርጉ አስገድዷቸዋል። የአሜሪካው ፕሬዚዳንት ከባህረ ሰላጤው ሀገራት ጋር ያላቸው የቅርብ ግንኙነት በመረጃ ጭምር እየተደገፈ ነው። ከኳታርና ከተባበሩት አረብ ኤሜሬትስ ጋር የንግድ ግንኙነት አላቸው። ሁለቱም የፕሬዝዳንትነት ዘመናቸውን የጀመሩት በሳውዲ አረቢያ ኦፊሲያላዊ ጉብኝቶችን በማከናወን ነው። በሁለተኛው አጋጣሚም ዶሃንና አቡዳቢን ጎብኝተዋል። የተባበሩት አረብ ኤምሬትስ ጨምሮ በእስራኤልና በተለያዩ የሙስሊም መንግስታት መካከል ያለው ግንኙነት መደበኛ ያደረገው የአብርሃም ስምምነት የመጀመሪያው የስልጣን ዘመናቸው ትልቁ ዲፕሎማሲያዊ ስኬት። በዚህ ዓመት መጀመሪያ ላይ በአረብ ሀገራቱ ያደረጓቸው ጉብኝቶች አስተሳሰባቸውን ለውጧታል ሲሉ የካውንስል ኦን ፎሬን ሪሌሽንስ ባልደረባው ኤድ ሁሴን ተናግረዋል። የአሜሪካው ፕሬዚዳንት በጉዞቸው ወቅት እስራኤልን ባይጎበኙም የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያና ኳታርን ጎብኝተዋል። ጦርነቱን እንዲያቆሙም ተደጋጋሚ ጥሪዎች ቀርቦላቸዋል። እስራኤል በዶሃ ላይ የሰነዘረችው ጥቃት አንድ ወር እንኳ ሳይሞላው ኔታንያሁ ይቅርታ ለመጠየቅ ወደ ኳታር ሲደውሉ ትራምፕ በስፍራው ነበሩ። በተመሳሳይ ቀን የእስራኤሉ መሪ ትራምፕን ባለ ሀያ ነጥብ የጋዛን የሰላም እቅድ ፈረሙ። ገዱን በአካባቢው ያሉ ቁልፍ የሙስሊም ሀገራት ድጋፍ ሰጥተውታል። ትራምፕ ከኔታናሁ ጋር ያላቸው ግንኙነት እስራኤል ስምምነት ላይ እንድትደርስ ጫና እንዲያሳድሩ ካስቻላቸው፣ ከሙስሊም ሀገራት መሪዎች ጋር ያላቸው ቅርበት ሐማስ ስምምነቱን እንዲፈጽም እንዲያግዙ አስችሏቸዋል። በግልጽ ከተከሰቱት ነገሮች አንዱ ፕሬዚዳንት ትራምፕ ከእስራኤላውያን እንዲሁም ደግሞ በተዘዋዋሪ ከሐማስ ጋር መስራትን ማዳበራቸው ነው ሲሉ የስትራቴጂክ እና ዓለም አቀፍ ጥናት ማዕከል ሲኤስ አይኤስ ባልደረባ የሆኑት ጆን አልተርማን ተናግረዋል። ይህ ለውጥ አምጥቷል። ይህን በጊዜው ለማድረግ መቻሉና በታጣቂዎቹ ፍላጎት አለመሸነፍ ብዙ የቀድሞ ፕሬዝዳንቶች ሲታገሉበት የነበረ ችግር ነበር። ይህ በአንጻራዊነት በተሳካ ሁኔታ የሰራ ይመስላል። ትራምፕ በእስራኤል ከኔታናሁ የበለጠ ተወዳጅ መሆናቸውንም ተጠቅሞበታል ሲሉ አክለዋል። እስራኤል ከአንድ ሺህ በላይ ፍልስጤማውያንን ከእስራኤል ስር ቤቶች ለመልቀቅ ወስናለች። ከጋዛም በከፊል ለመውጣት ተስማምታለች። ሐማስ ከ1200 በላይ እስራኤላውያን ለሞት ከዳረገው የመስከረም 26 2016 ጥቃት በኋላ የተወሰዱትን በህይወት ያሉና የሞቱትን ቀሪ ታጋቾችን በሙሉ ይለቃል። ለጋዛ ውድመትና ከ67000 በላይ ፍልስጤማውያን ሞት ምክንያት የሆነው ጦርነት ማብቂያው አሁን መገመት ይቻላል። እስራኤል በጋዛ ባደረገችው የሚደርስባት ዓለም አቀፉ ውግዘት መጨመሩ ትራምፕን አስተሳሰብ ላይ ተጽዕኖ አሳድሯል። በፍልስጤማን ላይ ከሚደርሰው ውድመትና ሰብአዊ ውድመት አንጻር በመሬት ላይ ያሉ ሁኔታዎች ታይተው የማይታወቁ ናቸው። ከቅርብ ወራት ወዲህ የኔታንያሁ መንግስት በዓለም አቀፍ ደረጃ እየተገለለ መጥቷል። እስራኤል ለፍልስጤማን የሚሰጠውን የምግብ አቅርቦት ስትቆጣጠርና በጋዛ ከተማ ላይ ያጸደቀችው ጥቃት ስት እስራኤል ለፊልስጤማውያን የሚሰጠውን የምግብ አቅርቦት ስትቆጣጠርና በጋዛ ከተማ ላይ ያቀደችውን ጥቃት ስታስታውቅ በፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የተመሩ በርካታ የአውሮፓ ሀገራት ዋሽንግተን ለእስራኤል ካላት ድጋፍ ጋር አብረው መጓዝ እንደማይችሉ ወሰኑ። እስራኤልና የፊልስጤም ግጭት የወደፊት ዕጣን በተመለከተ በአሜሪካውያንና በአውሮፓ ሀገሮች መካከል የነበረውን ታሪካዊ የዲፕሎማሲ ግንኙነት መለየት ጀመረ። ፈረንሳይን ለፊልስጤም መንግስት እውቅና ሰጣለው ስትል የትራምፕ አስተዳደር ወቀሳ አቀረበም። እውቅናውን እንደምትሰጥ ዩናይትድ ኪንግደምም ገለጸች። የሁለት ግዛት መፍትሄን ሀሳብ ለማቆየት እየሞከሩ ሲሆን በሁለቱም በኩል ያሉትን ጥንፍ የረገጡ አስተሳሰቦችን በማግለልና እስራኤልና የፊልስጤም የወደፊት የዲፕሎማሲያዊ መንገድን ለማደስ እየሞከሩ ነበር። ማክሮን ለሰላም እቅዱ ሳውዲዎችን ማሳመን ችለው ነበር። ትራምፕ በበኩላቸው የጋዛን የረዥም ጊዜ ወደፊት ዕጣ ፈንታ በተመለከተም ከእስራኤል ብሔርተኞችና ከአውሮፓና አረብ ጥምረት ጋር ፊት ለፊት ተፋጠው ነበር። በመጨረሻም የባህረ ሰላጤው ወዳጆቻቸውን መረጡ። በፈረንሳይና ሳውዲ የሰላም ዕቅድ መሰረት የአረብ ሀገራት ሐማስ ያደረገውን ጥቃት በማውገዝ ቡድኑ በጋዛ ላይ ያለውን አገዛዝ እንዲያበቃና መሳሪያውን በገለልተኛ መንግስት ስር ለፍልስጤም አስተዳደር እንዲያስረክብ ጠይቋል። ይህ ለአረቦችና ለአውሮፓውያን ዲፕሎማሲያዊ ድል ነበር። ትራምፕ ባለ 20 ነጥብ የሰላም እቅድ ከፈረንሳይና ከሳውዲ እቅድ ቁልፍ የሆኑ ሀሳቦችን ወስዷል። ይህም ግልጽ ያልሆነና ቅድመ ሁኔታ ያለው ቢሆን የፊልስጤን የፍልስጤም መንግስትነትን መጥቀስን የጨመረ ነው። ትራምፕ ቱርክን፣ ኳታርና ግብፅን በሐማስ ላይ ጫና እንዲያደርጉ ጠይቀዋል። ኔታንያሁ ጦርነቱን እንዲያቆሙ ደግሞ በግላቸው ጫና ፈጥረዋል። ትራምፕን እንቢ ለማለት ማንም ወገን አይሞክርም። ትራምፕ ያልተለመደ አካሄድ አሁንም የማስደንገጥ አቅም አለው። በከባድ ነገር ይጀምርና ወደ ተለመደው አካሄድ ያድጋል። በመጀመሪያ የስልጣን ዘመናቸው ትንሹ የሮኬት ባለቤት የሚለው ዘለፋና እሳትና ቁጣ የሚሉ ማስጠንቀቂያዎች አሜሪካን ከሰሜን ኮሪያ ጋር ወደ ጦርነት አፋፍ እየወሰዷት መስሎ ነበር። ይልቁንም በቀጥታ ንግግር ወደ ማድረግ ገቡ። ትራምፕ ሁለተኛውን የስልጣን ዘመናቸውን የጀመሩት ፍልስጤማውያን ከጋዛ መልቀቅ ይጠበቅባቸዋል በሚል ሀሳብ ነበር። ፍልስጤማውያን ሲለቁ ጋዛን ወደ ዓለም አቀፍ ሪዞርትነት ለመቀየር በማለም እንደሆነ ገልጸዋል። የሙስሊም መሪዎች ተናደዱ። የመካከለኛው ምስራቅ ዲፕሎማቶች ደነገጡ። ትራምፕ ባለ 20 ነጥብ የሰላም እቅድ ባይደን ሊፈጽሙት ከነበረውና የአሜሪካ አጋሮች ለረጅም ጊዜም ካጸደቁት የተለየ አይደለም። ትራምፕ ወደ ተለመደው ውጤት ለመድረስ በጣም ያልተለመደ መንገድን ተጠ ተጠቅመዋል ። ውጥንቅቱ እየወጣ ነበር። በዩኒቨርሲቲዎች ዲፕሎማሲን የሚያስተምሩበት መንገድ ላይሆን ይችላል። ቢያንስ ላሁኑ ውጤታማነቱ ተረጋግቷል። የኖቤል ኮሚቴ የዘንድሮውን የሰላም ሽልማት አሸናፊ አሳውቋል። ትራምፕ አሸናፊ ይሆናሉ ተብሎ የማይታሰብ ቢሆንም ከጥቂት ሳምንታት በፊት ከነበረው አንጻር ግን ተስፋቸው የለመለመ መስሎ ነበር። ቬንዙዌላዊቷ ፖለቲከኛ ማሪያ ኮሪያና ማቾዶ የዘንድሮውን የኖቤል የሰላም ሽልማት አሸናፊ ሆነዋል።